በኢትዮጵያ ታሪክ ሲወሱ የሚኖሩ በሀገር በቀል እውቀት ከፍተኛ አስተዋጽኦ ለሀገራችን ያበረከቱ ታላላቅ ጠቢባን አሉ። ዛሬ ከነሱ ጋ ነው እንግዲህ አጭር ቆይታ የምናደርገው። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ ከዚህ በፊት አይተነው በማናውቀው ሁኔታ የተፈጥሮ መቆጣት እያየን ነው። በተለይ መሬት ተቆጥታ እያየናት ነው። እና ማህበረሰቡ ምን ቢያረግ ጥሩ ነው? ይሄ ነገርስ ስ እንደው በሀገር በቀል እውቀት እንዴት ይታያል? ሳይንሳዊ ነገሩ ምን ይመስላል? እሚለውን ዛሬ እነዚህ ታላላቅ የሀገራችን ውድ ጠቢባን እንግዲህ ይነግሩናል ማለት ነው። ሀኪም አበበች አጠገባችን አለች። መጋቢ ሐዲስ ዶክተር ሮዳስም አብሮን አለ። በሀገር በቀል እውቀት ላይም ከፍተኛ ምርምር ያደረገው አብዱል ፈታ አብደላ አጠገባችን አለ። እንግዲህ ከነዚህ ታላላቅ ጠቢባን ጋር በሰሞኑ በሀገራችን ኢትዮጵያ በተደጋጋሚ እየመጣ እየተከሰተ ስላለው የመሬት መንቀጥቀጥ ቆይታ እናረጋለን። አብራችሁ ቆዩ። ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመብጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ ጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጂን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎች ማዕድናት በሙሉ ከኦክሲጂን ጋር ይቀላቀላሉ፣ ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይነቃቀላቸዋል፣ ለመፈንዳት ዝግጁ ያረጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር ረዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስዳሽን ድረስ በሚካሄድበት ሰዓት፣ በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት፣ እና ቅማንቶች የእሷ ዝርያዎች ናቸው፣ እንደውም ያመልኩባታል እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋና ወሳኝ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይበርድም፣ ምክንያቱም ኦክሲጅን አይቀላቀለው። ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሀኪም ሲያነሱ እስከ ኖ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ ምነዛ ምንነበራቸው እየጠይቅ ነበረ። ዛሬ ንጉስ እንደ ያንተ ነው። ብቻ እነዚህ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። ይህን ለማለት ነው። በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲሰቁ አይቻ ያለው እና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 በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድን ነው ማህበረሰቡ፣ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት፣ በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት። ልክ አሁን ሀሙናዊ እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው። ሀሙን አይከል ስራዋ ነው የሚከበረው ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺ ዘመን ነው እንግዲህ እኛ እንኳን ከኢትኤል ስንጀምር አምስት ሺ ስምንት መቶ ዘመን፣ ከዛ በፊት ኖህ ያለፈበትን የኖረበትን አስበው። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። የአይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩ። ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ በአሁኑ በር መሬቱ እንኳን ብዙ ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ይሄ፣ ፌስቡኩ ይሄ ምናምን ተራም ነገር ከሚያወራ እነዚህን ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ ሲማሩ ለዚህ ምርምር ዝግጁ አልነበረም። እንትናቸው ጊዜም አልነበራቸው አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም፣ ስለ አይከል ስለ አሰራሯም፣ ስለ ህዝቡም ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል። እሳታ መቀመራ ግን ያወጣዋል። እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ የቅማንት ወንበር ነው የወንበር ስርዓት ነው። እሱ ስናጠና አሁን አንዳንድ ነገሮችን ስታነሳ እህቴ እኔም እሱም እያሰብኩ ነበር እና ምንድን ነው የሚሉት፣ አንደኛው በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት፣ የሴቶች ክብር፣ ልዕልና፣ ሞገስ አንዳንዴም አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው እነሱ። በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ስር ቅማንት አንደኛው ነው። ሴቶችን ነው ምክንያቱም ሴቶች የእውነት ምንጭ ናቸው። የዘር ምንጭ ናቸው እና የእውነት ምንጭ ናቸው። ፈጣሪ ደግሞ እውነት ነው ተብሎ ነው የሚገለጸው። እና እውነት ማለት ፈጣሪ ነው። ሴቶች እውነትን ይወክላሉ፣ ያ ማለት ፈጣሪን ይወክላሉ ተብሎ በጣም አሁን እንግዲህ አይከል ትወክላለች እዛ ሴቶችን ጋር ተያይዞ የሚነሳው ያለችው ነገር በእርግጥም በቅማንት የወንበር ስርዓታችን ይህን ይህን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን